ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ነገር መጥቻለሁ። ለጓደኞቻችሁ ሼር አድርጉ። መጀመሪያ ማለት ነው፣ እዚህ ቤት ስመጣ የተነገረኝ ነገር ብኖር፣ በየቤቱ አሁን በየቤቱ አላደለ፣ ጉርጓዴ ቤት ካጠብን በኋላ ምገባበት ቆሻሻ አደለ እና ምንም የካክል ድንጋይ አስቀምጦበታል በየቦታ ሽንት ቤት ክችን በየቦታ ድንጋይ ያለ ቁጭ ቁጭ አድርጎ ማለት ነው። ምንድን ነው ይሄን ድንጋይ ካጸዳሽ በኋላ ቦታው ላይ መልሽ። ሁለተኛ ደግሞ ሽንት ቤት ስትጠቀሚ ትልቅ ጥንቃቄ ውሃ በደንብ ድፊ፣ እባብ አለ ያሉኝ ማለት ነው። በስማ ወልድ እስካሁን ውስጥ ያለ ፍራቱ ማለት ነው። አስቡ እንግዲህ እኔ ስሙ ራሱን አይደለም በአካል ላዩ ቀርቶ እና እህቶቼ፣ አሁን ደግሞ ሙቀት እየመጣ ነው ራሳቸውን ጠብቁ። እኔ ያላቅም እዚህ ደግሞ በተለይ እባብ ማለት እኔ ያለሁበት አካባቢ በጣም ይበዛላሉ። እሱና የጥ ይበዛላሉና በጣም ጥንቃቄ አድርጉ። አሁን እኔ በር ማለት ነው ለደቂቃ እንኳን ክፍት አላስቀምጥም። እና እህቶቼ ራሳችሁን ጠብቁ። ትላንትና ያው ሶሻል ሚዲያ ላይ አይቼ በጣም ነው በስማ ወልድ ልጅቷ እየቀረጸች እያሳየች ነበረና ጭራሽ አንገቱን እያወጣ ምናምን ነገረ። በስማ ወልድ እንዴ! እንዴት ማለት ብቻ ይከብዳል። እኔ ከማልወዳቸው እንስሳት እሱን በጣም ነው የሚዘገንነኝ። አልፈራ በጣም ነው የሚፈራው ማለት ነው። ራሳችሁን ጠብቁ እህቶቼ፣ ውሃ በደንብ ድፉበት። ሽንት ቤት ውስጥ ስገቡ ዋ ድፉበት። በተረፈ ደግሞ ፈጣሪ ይጠብቃችሁ። በር ደግሞ ክፍት አትተው። አሁን ሙቀት መጥቷል። የሙቀት ሰዓት እኔ አረብ ሀገር ለምን እሱ እንደሚበዛ አላቅም ሙቀት ስላለ ይመስለኛል ሙቀት ስላለ ይመስለኛል እንደዚህ የሚበዛው እና ራሳቸውን ጠብቁ እህቶቼ፣ በያላችሁበት ሰላማችሁ ብዙ ዝት ይበልልኝ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክም ሼርም አድርጉ። ለጓደኞቻቸው ራሳቸውን ጠብቁ ደግሞ ሌላኛው ደግሞ ይጠቅማቸዋል ብዬ ያሰብኩት አንድ መረጃ ማለት ነው። እኛ ሴቶች ማለት ነው ያው ራሳችን ለመጠበቅ የማናደርገው ነገር የለም። እያየ ነው በሶሻል ሚዲያም ራስን ስንት ሰርጀሪ እስከ ማድረግ ድረስ ማለት ራስን መጠበቅ ጥሩ ነው፣ ግን ምንድነው አንዷ እህቴ ማለት ነው በጣም ነው የገረመኝና፣ እንዴት ነው በማይሆን ቦታ ላይ እንዴት የማይሆን ነገር ትቀባላችሁ? እውነት በሶሻል ሚዲያ ያችሁትን ነገር ሁሉ እውነት አይደለም። እና ለእኔ ነገረችኝ። እኔ ምን ምን ላደርግላት እችላለሁ? እባካችሁን እህቶቼ ብብት ምናምን የጠቀረ ቦታ እርድ ምናምን እያደረጋችሁ እሬት ምናምን በዛ በተረፈ ለነገሩ እኔ ሴቶች ናችሁ የምትከታተሉኝ ማጸናችሁ አካባቢ፣ እባካችሁን ያገኛችሁትን ነገር አትቀቡ። እች እህቴ እንግዲህ ምንድን ነው በጣም የማይሆን ነገር ልካልኛለች። የሆነ አሲድ የሚመስል ነገር ነው ጥቁር ያስለቅቃለሁ ምናምን ጥቋቁር ነገር ያስለቅቃል ተብላ እሱ ነገር ገዝታ ትቀባለች። ጭራሽ የማይሆን ነገር ሌላ ታሪክ ውስጥ እዛ ቦታ ላይ አባብጦ ሞቅሙቆ ማለት ነው። ልጅቷ ታማለች በጣም ማለት ነው። ለማዳሙ ራሱ መናገር ፈርታለች። እና እኔ ደግሞ ተናገሪ ለማዳም ቢሻ፣ አንደኛ ሴትም ስለሆነች ትረዳለች። ፈርታ ምን ላድርግ። በጣም ረተው እህቶቼ፣ ያለንበት ችግር ራሱ ይበቃል። አሁን በዚህ ሰዓት እንዴት እንደዛ በሰው ሀገር ያገኛችሁትን ነገር ራሳችሁን ጠብቁ እንጂ ራስን መጠበቅ እኮ ያገኛችሁትን ነገር ወደ ራሳችሁ ሰውነት በማድረግ አይደለም። ታጠቡ፣ ንጽህናችሁን ጠብቁ። በተረፈ በፋርማሲ ጠይቃችሁ ነው እንጂ ዝም ብላችሁ ሰው አርጎ ኧረ በስመ አብ አንዳንድ እህቶች ግ ትንሽም አታስቡ። ቲክቶክ ላይ አይታችኋል። ትላንትና አንዷ ልጅ ማለት ነው ምንድን ነው ቤቢ ሄር ማለት ነው እንዴት ነው ያደገልሽ? ብላ ልጅቷን ተጠይቃታለች። በብሄሯ በጣም አድጓለች። የተፈጥሮ ነው ወይስ አርተፍሻል ነው ብላ ስትጠይቂያት ጠየቀቻት። አይ ቃሪያ ጨፍጭፍ ያለች ቃሪያ ጨፍጭፊ፣ እና ከዛ ሮዝመሪ፣ ቁርንፉድ ምናምን አርግበትና ተቀቢ ተቀቢና፣ አቆይ ግን ትንሽ ያቃጥላል፣ መቻል አለብሽ። ከዛ በኋላ በደንብ ነው የሚያሳድግልሽ። በአንድ ሳምንት ውስጥ ያድግልሻል ተባለች እና ሰው እንዴት ቃሪያ ቃሪያ እንቲ ስማውል፣ ኧረ ትንሽ እንኳን አስቡ። ስጌጡ ይመላለጡ ማለት እንደዚህ ነው። እና ምን ታደርጋለች? እንደዚህ አድርጋ ቁስስል ብሏል ግንባሯ ምናምን ቁሳስላ ምናምን ማለት ነው። ሰው በጣም ተንኮለኛ ነው። አሁን አሁን እርግጠኛ ነኝ። አሁን ብላ ለተንኮል ይኮን አሁን ረበስማም። ሰው ግን ሰው ሰው ልጅ ተንኮሉ ረበስማም። እህቶቼ እባካችሁን በሚዲያ የምታዩት ነገር ሁሉ እውነት አይደለም። እና ሆን ብሎ ለፎሎና ለላይክ ብሎ ሰው የማይሆን ታሪክ ውስጥ እየገባ ነው። እና እባካችሁን ያገኛችሁትን ነገር እቺ እህቴም እንግዲህ በሶሻል ሚዲያ እያየችውን ነገር ነው። ይህን ነገር አርጋ ኧረ በስመ አብ ወልድ እንትኑን ገዝታ ፎቶ አንስታ ልካልኛለች። ገዝታ ኧረ በስመ አብ ምን ነው ቢቀርስ፣ እንዴት ማፀን ቦታ ላይ እንዴት እንደዚ አይነት ነገር ትቀባላችሁ? እባካችሁን ራሳችሁን ጠብቁ እህቶቼ። ይሄ ጡቃቁር ያለበት ቦታ፣ እኔም ለራሴ የጠቀመኝን ነው የምነግራችሁ። ይሄ እሬት አለ በየቦታው ማለት ነው። ብብት ቦታ ነው፣ ሌላ ቦታ እንዳትሞክሩ። ከሞከራችሁ ግን ዋጋችሁን ነው የምታገኙት። እኔ ነግሬያቸዋለሁ። ብብታችሁ የሚጠቁር ከሆነ እርድና እሬት ያው፣ እነሱ በየግቢው አይጠፋም። እሱን አርጋችሁ እዛ ቦታ ላይ ለአስር ደቂቃ እዛ አሽታችሁ ምናምን ነገር ከዛ በኋላ ሻወር ገላችሁን ትታጠባላችሁ ማለት ነው። ትንሽ እዛ ቦታ ቀብታችሁ ለአስር ደቂቃ ታቆዩና ማለት ነው። እና እንደዚህ በተፈጥሮ ነገር ራሳችሁን ጠብቁ። ወደ ታችኛው መንደር ያገኛችሁትን ነገር አታደርጉ እህቶቼ፣ በጣም መጥፎ ነው። ባካችሁን ራሳችሁን ጠብቁ። ሽንት ቤትም ደግሞ ስትገቡ ክሎሮክስ ምናምን ያይበክስ የምናጥበው ነገር አለ አይደለ? እሱም ወደ ማዕፀናችን ስገባ በጣም መጥፎ ነው። ከዚህ በፊትም ሰር ውሃ ደፍታችሁ ምናምን ነገር ራሳችሁን ጠብቁ እህቶቼ በተረፈ ፈጣሪ ጠብቀን እና እያገኛችሁትን ነገር ወደ ራሳችሁ ሰውነት አታስነኩ ባካችሁን እህቶቼ በያላችሁበት ሰላማችሁ ብዝ ትበልልኝ ስለምትከታተሉኝ ስለምታበረታቱኝም አመሰግናለው ወዳችኋለው በያላችሁበት መልካም ጊዜ መልካም ቆይታ ቻው